ቪዲዮ መልእክት ይችላል። እንደፈለኩኝ ምንም እንዳትይ እንደፈለናበትሽውንም ፎቶ በባነር አሰርተሽ ቤትሽ ላይ ለጥፊ። አረ አንቺ ቤት ላይ ለጥፊ። ምን ችግር የለው እኛ እሺ ችግር የለው በቃ አንቺ በጣም ጎበዝ ነሽ እሺ ላስጠነቅቅሽ ነው በቃ ድጋሚ ልታገኛት እንዳትሞክሩ እህቴን ለኔና ለቤተሰቦቿ ተዋት እንተውልሻለን ግን ደግሞ እሷም ከኛ ህይወት ሙሉ ለሙሉ ስትወጣ ነው ተውጣ ወታለች እኮ እናንተ አሉጣችሁ የሚያደርሳት ነገር ሩታ ጋር ስለመሄዷ ምናምን እናንተ አይመለከታችሁም ገባሽ ትናንትና ላይ የሰራሽውን ቪዲዮ አይቼሻለሁ እንዴት እንዴት እያደረግሻት እንደነበር እኮ እሺ አንድ ጊዜ እህትሽ አንቺ ሳትሆን ራሷ ናት እኔን ጠርታ ማውራት የምችለው ካንቺ ጋር መቆም የሚገባት ሰው ስለሆነች እንጂ ከኔ ጋር መቆም አይገባሽም። እንደዛ ፓወርፉል ሆነሽ እሷን ማውራታ። አይሷ ስንት ጊዜ እንደዛ ሆነ አውርታኛል? እንዴ ምን ነው ለታቸው ትቆረቆራለች። ሰላም ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? እንግዲህ እኛ ደህና ነን። ዛሬን በድጋሚ መተናል። ማለት ብዙ ነገር ልትሉ ትችላላችሁ። ልትጨቃጨቁ ነው? አዎ በቃ፣ ምክንያቱም ማቋረጫ የለንም። የምሬ ነው። ነገር ውስጥ ካልተስተካከለ ድረስ መጨቃጨቃችንን አናቆምም። ረዱ በቃ የተፈጠረውን ነገር እያየች ነው። ትላንትን ቤት የተፈጠረውን ነገር ሁላችሁ ማየታችኋል። በጣም ነው የሚደብረው። የምሬን ነው ጌታን። አሁን ካለንበት ሁኔታ አንጻር በተለይ ቤተሰቦች ማለት እናንተም እንድትረዱን እንፈልጋለን። ይሄንን ያደረግንበት እያደረግን ያለነውን ነገር እንድታውቁልን እንፈልጋለን። በቃ በአጠቃላይ ማለት ነው። ምክንያቱም የእኛንም ህይወት ሪስክ ውስጥ ነው እየከተች ያለችው ነጻነት በዚህ ሰዓት ማለት በቃ እሷ የራሷ ህይወት መበላሸት አላነሰ ወደ ሩታ ህይወት ገብታ ብዙ ነገሮችን ማመሰቃቀሉ አላነሰ እንደገና ዞሮ ወደ እኛ ህይወት መጣለች። ይሄን ደሞ ነግረናቸዋል። ትላንትና ምናልባት ደሞ ትላንት ምን ተፈጠረ ምትሉ ካላችሁ መቅዲ ቤት የተለቀቀውን ቪዲዮ ገብታችሁ ማየት ይችላላችሁ። ማለት እኛን በጣም ያሰቃየችን ነበር አይደለ? በተደጋጋሚ ማለት ነጻነት በተለይ መቅደስን ኦልሞስት፣ እኔንም በጣም ብዙ ነገር አድርጋኛለች። በምን ምክንያት ሄርሜላን ካላገናኘሽም ቢላ ግን ደግሞ እኛ ከሄርሜላ ጋር ሪሌሽን እንዳለ ደርሰንበታል። ዋናው ነገር ማለት ነው ያልተረዳችሁትና የሆነ በቃ በየጊዜው በእንደዚህ አይነት ቪዲዮ መምጣት ነው። እኔ አሰለቸሽ በጣም እየሰለቸኝ ግን ቤተሰቦች እናንተ እንድትረዱ እንፈልጋለን። በቃ የምንናገረው ነገር እውነታ እንደሆነ ምናልባት ዛሬ ላይ ላይገባች ይችላል። አሁን የሆነ ቀኑ ሊራዘም ይችላል። ከትንሽ ጊዜ በኋላ የሆነ ነገር ሲፈጠር የሆነ አንዳችን ላይ የሆነ ወይ የሆነ ጉዳትም ሊሆን ይችላል። አላቅም ብቻ በና አብርሃም ላይም ሊሆን ይችላል። እንደ ቀላል የሚታይ ነገር ስላልሆነ ማለት ነውና የሆነ ነገር ሲፈጠር ትረዱናላችሁ። ኦኬ ለካ እነዛ ልጆች እንደዛ ሲሆኑ የነበረው በዚህ ምክንያት ነበር ትላላችሁ። እና በቃ የትላንትናውም ማለት ከነጻነት ጋር ያናህን ትርክ ውስጥ የገባ ነው። እሷም ማለት የሆነ እኛን እየበደለች ከኛ ጋር ጸብ እየፈጠረች በጣም ብዙ ብዙ ነገር ማለት እያደረገች ነው ያለችው። እንደዛ መሆኑ ሳያንስ እንደገና መከራከሩ ረዱ ምንም ማለት ይሄ አሁን ተሰርቶ ነው ሊባል የሚችል አይነት ፎቶ አይደለም። በቃ እኔ በእርግጠኝነት ሰው ምንም ማህል ሊና ቢያጣ እንዴት ነው የሰውን ፎቶ አቀናብሮ የሰውን ህይወት ለመበጠጥ የሚሞክረው? እንዴት ማለት እሺ እኔና ነጻነት ጋር ምንም ነገር የለም። የተላከልኝ ሰው አለ የላከልኝ ሰው ማለት በማላውቀው እንት ነው አካውንት ላይ የተላከልኝ ረዱ ነገር ሻርዱ ሞጣት ነገር በቃ ሪል ነገር ነው ይሄ የሚያስታውቅ ነገር እኮ ነው። በቃ ምንም ማንም ሰው ላይ ሚዲያ ላይ ባወጣው ማንም ሰው ይህን እንትን የሚለው ነገር አይደለም። አይ የነፂ ችግሯ ምን መሰለሽ፣ መቅዲ ማይ በቃ በዋነኝነት እኔ አላቅም የሆነ ምንም ሰው የሚላት ነገር የማዳመጥ ምናምን የሆነ አትፈልግም። ከነ ስታቷ እንድትነግሯት አትፈልግም። የሆነ ነገር ስታስቡላት ኢቭን እንኳን ስታስቡላት ስታስቡላትና የሆነ ነገር ለማድረግ ስትሞክሩ ደስ አይላትም። ይሄ ነገር ደግሞ ለእኛ ራሱ በጣም ሚስኪን ነገር ነው ያደርነውና እኔ በጣም እግዚአብሔርን የምር ነው የሚሏችሁ ቤተሰቦች ሰዎች፣ በቃ እኔ ሰልችቶኛል፣ ከዚህ ነገር እስከወጣ ራሴን ከዚህ ነገር ሙሉ ለሙሉ እስከወጣ በጣም ብዙ በቃ በጣም ብዙ የሚባሉ ነገሮች ማለት ነው። ረዶ አይተሻል። በቃ እኔ ድክም ምን ያለኝ በጣም ብዙ ነገር ሆኛለሁ። አንዳንዴ እኮ የሆነ የሚያበቃበት ጊዜ እናፍቅሻለሁ አይደል? እኔ በጣም ደክሞኛል። አሁን ደግሞ እሱን፣ እሺ በቃ ትላንት እንደዛ አለች፣ እሺ ብለን ዛሬ ደግሞ እህቷ እፈልጋቸዋለሁ፣ በአስቸኳይ ነው ቤት መጥቼ ከመበጠብጥ ምናምን ብላ ግዴታ ሆኖብኝ ነው ዛሬ ዚች ጋር የመጣሁት። ለሁላችንም ነው ኖርማሊ፣ ማለት ያለንበት ሁኔታ ምንም ጥሩ የሚባል አይደለም እና ምን የሚፈጠር ነገር የለም። በቃ ከዚህ በኋላ እስከሆነ መደባደብ ምናምን ይመስለኛል። እኛም ብዙ ጊዜ ማለት ነው እጹብንም ነፃነትን በየግልም ምናምን አግኝቻቸዋለሁና የሆነ በቃ ይቀናቸዋል እንደዚህ መጣላት ምናምን። ይሄ ደግሞ ተገቢ ነገር አይደለም። ሚዲያ ላይ እንደዚህ አይነት ነገር አይንጸባረቅም ሲጀመር፣ ምክንያቱም ማንንም ምንም የሚማርበት ትምህርት አይደለም። እኛ ዛሬ የአብርሃምና የሩታን ህይወት ለማስተካከል ሌሎች ሌሎችን ብዙ ነገሮችን ለማድረግ ብንሞክር የሆነ ሰው እኛንም ያይን ሰው ሊሆን ይችላል። ታናናሾቻችን ኦኬ፣ የሰው ህይወት መበጥበጥ የለበትም። ጥፋተኛው ሰው እንደ ማለት ይላለ ጥፋቱ እንደ ጥፋት መቆጠር አለበት ብሎ ትምህርት ሊወስድበት ነው የሚችለው። ግን ደግሞ ይሄ በየጊዜው የመጡ ጸምና ምን አንፈልግም ከነጭራሹ ማለት ነው ቤተሰቦች፣ እኛም አንፈልግም። በተለይ እኔ በጣም እኔ ሰልችቶኛል። በቃ እኔ ዛሬ መጣ ምን እንደምትፈጥር ግልጽ ነው። ምክንያቱም ትላንትና እንደዛ አረካቸ እኛ በቃ ጠየቅናት ነው። ይሄ ማንኛውም እነሱ ቢሆኑ ኖሮ ማለት ነው ረዱ፣ ይሄ ነገር እነሱ ጋር ደርሶ ቢሆን ኖሮ እኔ ሆኜ ቢሆን ኖሮ ምን እንደሚያደርጉኝ አውቃለሁ። አይተሻል ምን እያደረጉኝ እንደነበረ

ማለት እኔ በጻብ እንጂ አይሳም ምናምን የሚያስፈልገው ጉዳይ አይደለም። አናግራቸዋለሁ ነው ያለችው። በስነ ስርዓት እናናግራታለን። ቀድመን ደግሞ ቪዲዮ ያዝነው ነው፣ ውድ ቤተሰቦች ለእናንተ ክብር ስንል ነው። ምክንያቱም በየጊዜው ነገሮችን ድንገት ንድንገቱን ማድረግ አንፈልግም። ከዚህ በኋላ ማለት ነው። እኔ በተለይ ለማደርጋቸው ነገሮች በጣም ጥንቃቄ ማድረግ እፈልጋለሁ። ምክንያቱም አብዛኛው ነገር ስማችንን የሚያስጠፉ ምናምን ነው። የሆነ ደስ አይልም። ከትንሽ ጊዜ በኋላ ስታዩ፣ ስሜታዊ የምታደርጊው ነገር ከትንሽ ጊዜ በኋላ በጣም ያስጠላል። እሱን እኮ ነው የምልሽ። በቃ አሁን እኔ ነገሩን በስነ ስርዓት እንድንፈታ ነበረ ማለት እሷም ነግራን የሚሆን ከሆነ ይሆናል። አይደለም ወይ ደግሞ የሆነ ነገር አይደለም፣ ውሳኔ የምትወስኝበት አይነት። በቃ እኔ በጣም ምንም የሚስተካከል ነገር አይደለም። የእኛ እጃችንን ማውጣት ነው ያለብን፣ በቃ ሙሉ ለሙሉ ከዚህ ነገር። ካሜራ ለምን አስፈለገ? የጠራሽ ለካሜራ መሰለኝ ነው። በካሜራ ፊት ልታወሪ ነው የፈለግሻው? ምንድነው ሁሌ ካሜራ ፊት ግርግር መፍጠር አይሰራቻችሁ? አንቺ ምን ነው ስትደባደብ ይደብሮሻል። በካሜራ ፊት ዝም። አይደለም፣ አይደለም መቅዲ፣ አይደለም፣ አይደለም፣ አይደለም አንቺም ተረጋጊ። አይ ረዲት በስነ ስርዓት ምንም ነገር ፈልጊ ሳይሆን ማውራት ፈልጊ ነው አይደል? የጠራኋቸው እኮ ለማውራት ነው የተገናኘ ነው በስነ ስርዓት ጸባ። ለምን ካሜራ መያዝ አስፈለገው ሁሉ ነው ኖርማል እኮ ነው። አንቺም እኮ ካሜራ ይዞሽ ስንት ጊዜ ካሜራ ገትረሽ ስንት ጊዜ ጠብቀሽ ነው። አረ ይሄ እኮ ኖርማል ነገር ነው። በቃ ቆይ፣ አይደለም አሁን። ወደ ፀቡ ሳይሆን መቅዲ ምንድነው በጣም ውጥር ውጥር አለሽ። አይደለም መቅዲ ወጣጣርም ባሉ ወጣ ቆይ፣ ቆይ፣ አይደለም ያልሽጹ በይ፣ ወደ መጣሽ በጉዳይ ነበር ከዱላ ውጪ ምንም የምታመጪው ነገር ስለሌለ በዱላ ስለምታምኚ ማለት ነው የምፈልጊው ምናምን ብለሽ ከማውራትሽ በፊት

ሆቴልልኝ ና ምንም እኮ የሚጎልብኝ የሚቀንስብኝ የሚጨምርልኝ ነገር የለም። ገብ እሱ ብያለሽ። አሁን ዋና የጠራሽን በእርግጠኝነት ስለ ትናንትና ቪዲዮ ልታወሪ ለምን አይ ነገር ለሰሙሮ እንዴት ልቀ? አይደለም አይደለም አይደለም። ወደ ጉዳዩ ብንገባ ጋባ አይሻልም? ይሉን ትኩስ ከምንገባ በዛ ላይ ካሜራ አለ። ቤተሰቦች ናቸው ነገር የሚመለከቱት ዝጉትና እናውራ። መዝጋት አይደለም ነው መዘጋት አይደለም ጉዳዩ ግዴታ ነው። እነሱ ጋር መድረስ ስላለበት ነው። በቃ ጉዳይ ጋንድ ዝፈረጋ ጊና ካሜራ ካሜራ እንደ እንደ ጠፋ እንደምትሮጪ አውቃለሁ። ነው አይደለም አታውቂኝም? አይደለም እኮ እረዱ፣ ይኸውልሽ እሷ የምታስበው በጉልበት እንደሆነ ነግሬሻለሁ አይደለ ስጀመር፣ ማወቅ አልፈልግም። ምን ታረጊልኛለሽ? እሺ ስጀመር ደግሞ ማለት ነው በእህትሽ ጉዳይ አንቺ ሳትሆን እራሷ ናት እኔን ጠርታ ማውራት የምችለው ከአንቺ ጋር መቆም የሚገባ ሰው ስላለች፣ አንቺ ከእኔ ጋር መቆም አይገባሽም። ነገር ግርግር መፍጠሩ ለምን አስፈለገ? ድጋሚ ምንም ግርግር አልተፈጠረም እኮ ስሚኝ። የሆነ ነገር ተፈጥሯል። እኛም ምን ላደረጋችሁ ታገኛላችሁ አንዱ ምላሽ ነው የሰጠናችሁ። ታውቂያለሽ አይደል? አንቺም ብትሆኚ ትናንትና ላይ አምና የሰጠችው ፋይል አሳልፈሽ ስለሰጠች ነው። አንቺም ፋይል አሳልፈሽ አልሰጠም ስላልሽ ነው እንጂ ምንም ሌላ፣ ገብቶኛል አሁን። እኛ ምክንያት እየተፈጠራ ሌላ ምንም አይነት ነገር የለም። ዝም ብለህ ዝም ብለህ ተጎድተናል አላልንም እኮ አይደል? ልጹ በይ። እዚህ ጋር እኛ ነው። አንቺ እንዳታወሪኝ እሺ? አንቺም እንዳታወሪኝ አብሽ። አይደለም አይደለም ያልሽ፣ እዙ በይ። እኛና ዳምቺ ነው። አናትሽን ታርክከኝ መሄድ አያቅተኝም

ነፂ አሁንም ቢሆን ጥፋት መንገድ ላይ ነው ያለችው። ይህንን ደግሞ ከእኔ በላይ በእርግጠኝነት ታውቂዋለሽ። ገባሽ አይደለ ሄርሜ? አይደለም ያው አልንገራችሁሽ አይደለ። አዳምጪኝ ላስረዳሽ። እኔ ያልገባኝን ነገር ልንገራችሁ። እህቴን ለኔና ለቤተሰቦቿ ተዋት እንተውልሻለን ግን ደግሞ ደሞ እሷም ከኛ ህይወት ሙሉ ለሙሉ ስትወጣ ነው ትውጣ ወጣለች እኮ እናንተ አልወጣችም ሩታ ጋር ስለመሄዷ ምናምን እናንተ አይመለከታችሁም ገባሽ ትናንትና ላይ የሰራሽውን ቪዲዮ አይችሻለሁ እንዴት እንዴት እያረክሻት እንደነበር ገባሽ እኮ አንድ ጊዜ እኔ ያደረግንበት ምክንያት ለምንደርሽ እኮ ነው አንቺ አንቺ ልትጠይቂያት አይገባሽም መጠየቅ ያለብን ነው ነው መጠየቅ ያለብን ለምን እሺ ማለትም ካለብን ያለብንኛ ያለብን ገብቶኛል ግን ደሞ ነው እያልኩሽ ያለሁትን ነገር አንድ ጊዜ ጫርሽ አንዴ ማታ

ከታሽ ቤትሽ ላይ ለጥፊ። አረ አንቺ ቤት ላይ ለጥፊ። አይ መጀመሪያ ነገሮችን ማስተዋል ማለት ከሆነ አናውራ፣ በቃ ከዚህ በላይ ንትርካ ማስተዋል ማትሽ አልፈልግም። በት ነው በቃ እኮ፣ በቃ እሺ፣ ኬዝ ሰሪ

እንደምታበላሹ ነገር እንደዚህ። እንዴት ነው ሰው እንዴት ነው ካፉ አንድ ጠና ደና ነገር አይወጣም እንዴ? እኮ በቃ ተያትም ወይ ምን ሆነሻል አንቺ? በጣም ምትገርም ሰው እናት እግዚአብሔር እኮ በስነ ስርዓት ታወራናለች። ቢያንስ የሆነ መፍትሄ ለመድረስ ነበረብን። ገባሽ? በዚህ ወሬ እንዴት ነው አይተሻታል? ገና ከጀመሩ እኮ እኔ መበጥበጥ ጀመረችው። ደና ቁም ነገር ያለው ራሱ ወሬ እኮ አላወራንም። ምን ሰው ናት በእግዚአብሔር።